በአጀንዳነት ወደ ያዝናቸው የሰሞነ ሕማማትን የተመለከቱ ዘገባዎች አለፍን። ሆሳና ኢየሱስ ክርስቶስ በአህያው ውርንጭላ ላይ ሆኖ ወደ ኢየሩሳሌም በታላቅ ድል የገባበት ዕለት መታሰቢያ ነው። የኢትዮጵያ ኦርቶዶክስ ተዋሂዶ ቤተክርስቲያንም ይህንን ቀን በተለያዩ ሃይማኖታዊ ስርዓት ታከብሯለች። ሪፖርተራችን ፋንታነሽ መሀመድ በዚህ ዙሪያ ላይ በደብረ ብርሃን ከተማ የሚገኙ የኦርቶዶክስ ተዋሂዶ የሃይማኖት አባትና የእምነቱ ተከታዮችን አነጋግራ ተከታዩን ዘገባ አዘጋጅታለች። ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን እለት ለማስታወስ የሆሳአና በዓል ይከበራል። የሆሳአና በዓል እንዴት ነው የሚከበረው ብለን ለመጠየቅ ቅዱስ እግዚአብሔር አብ ቤተ ክርስቲያን ተገኝተናል። ሆሳአና ማለት ሆሳአና በአርያም ማለት በአርያም በልልና ያለ መለኮታዊ ባለስልጣን ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ አሁን አድን ማለት ነው። ሆሳአና በአርያም ማለት አሁን አድን፣ ይሄ ወገን መዳን የሚገባው አሁን ነው። ስለዚህ አሁን አድንን ሆሳና በአርያም ሆሳና በአርያም ህፃናት እንዴት ሊያመሰግኑ ቻሉ ሲባል አንድም ትንቢቱን ይፈጸም፣ አንድም አይሁድ እነዚህን ህፃናት ይቆነጥጧቸው ነበር፣ እንዳያመሰግኑ የጌታችን ክብር እንዳይገለጥ፣ ከቅናታቸው ከክፋታቸው የተነሳ እስከ ስቅላት ያደረሱት ናቸውና ህፃናት እንዳያመሰግኑት ይቆነጥጧቸው ነበር። እነዚህን ህፃናት ብትከለክሏቸው ድንጋዮች ያመሰግኑኛል ብለው ተናግሯልና ድንጋዮች እንዲናገሩ እንዲያመሰግኑ አድርጓቸዋል። የሆሳና በዓል በምን መልኩ ነው መከበር ያለበት ስንልም አንስተንላቸዋል። በዓሉ የተከበረ ነው። ይህንን ቤተክርስቲያን ዛሬም በተግባርም በማሳየት ሰዎች ፍቅር እንዲኖራቸው መከባበር እንዲኖር ስርዓቱን ትፈጽማለች። ማለ የዘንባባ ዝንጣፊ በማድረግ ወጣቶች፣ የሰንበት ትምህርት ቤት ወጣቶች ይህንን በተግባር ስዕላ ድህኖ በማድረግ ይህንን ስርዓት በገቢር ምእመናን እንዲማሩበት ትዕይንት በማድረግ ያከናውኑታል። ስለዚህ በቅዳሴውም ከአስራአራቱ ቅዳሴ ቅዱስ ጎርጎሪዎስ የደረሰው ቅዳሴ ነው የሚፈጸመው። ያ ቅዳሴም የሚናገረው ሆሳዕና ላይ ጌታችን ያደረጋቸውን ተግባራት ስርዓቶችን ሁሉ የሚጠቅስ የመጽሐፍ ቅዱስን ሀሳብ እየተረጎመ በቅዳሴው ደርሶታል። ቅዳሴውም ሆሳዕና በአርያም እያለ የሚመጣ ነው ክንውኑን ተግባሩን ያሳያል እና በዓሉ በቅዱስ ቤተክርስቲያናችን እንደዚያ ነው የሚከበረው። ሆሳዕና እንዴት ታከብሩታላቸው ስንልም የደብሩን ምእመናን ጠይቀናል። ህጻናት በጉጉት የሚጠብቁት መርሃ ግብር ነው። መዝሙር በማጥናት መዝሙሮችን በእለቱ እንዘምራለን ሆሳዕና በአርያም እያሉ ዘመሩ ህፃናት በኢየሩሳሌም መዝሙር በማጥናት እንደ ሰንበት ትምህርት ቤት ከሰንበት ትምህርት ቤቱ አባል ወቅቱን የዋጀ ሆሳዕና በአርያም እያለን በቤተ ክርስቲያናችን ጠዋት ላይ ከቅዳሴ ሙሉ የቤተ ክርስቲያን ውደት አለ። ወንጌላት ይነበባሉ በየበሩ እየተዞረ ማለት ነው አራት ወንጌላት ምስባ ካሉ የእለቱ እየተሰበከ እነሱ የእለቱ ወንጌል ስርአተ ቅዳሴውም የሆሳዕናን በተመለከተ ሙሉ የሆሳዕና ቅዳሴ ማለት ነው። ቅዳሴ ጎርጎሪዎስ ያንን እለቱን እንትን የሚል ምስባኮቹም፣ ከመዝሙረኛው ዳዊት ስለዚህ ስለ ሆሳዕና በዓል የተናገራቸውን የሚያወሱ በእንደዚህ በእንደዚህ መልኩ ይከበራል ማለት ነው። የሆሳዕና በዓል በተለያዩ ሃይማኖታዊ አስተምህሮቱ በሚፈቅደው መንገድ በዓሉ እንደሚከበርም ነግረውናል።